እኔ ምን አደረግኩ? ባፈቀርኩ ነው እንደዚህ መሰቂየው በውድድ ኳት አበሪያት እንደኖር ባል ሰላም፣ ውድ ይቱ ፋሚሊዎች፣ እንዴት ናቸው? እኔ ደህና ነኝ፣ እናንተ እንዴት ናቸው? ከዚህ በፊት በእንደዚህ አይነት ቪዲዮ መጥቼ አላውቅም። ያው ያለሁበት ነገር የምታውቁት የኔ ፎሎወር፣ የኔ ሰብስክራይቦች፣ የኔ ፋሚሊዎቼ ናችሁ። ይሄኛው ፌክ አካውንት አይደለም። ይሄ የኔ የራሴ አካውንት ነው። ያኛውን አካውንቴ እኔ ጋ አሁን ላይ የለም። ከአስራ ሦስት ሺህ ሰብስክራይብ በላይ ያደረጋቸው ቤተሰቦቼ አካውንቴን አጥቼዋለሁ። ይሄ የራሴ አካውንት ነው እኔ እኔ ቤቴ ለቤቴ ብዬ በረኪና ጠጥቼ ነበር እንደምታውቁት እና እኔ በህክምና ላይ ያለው ቤቴና አሁኑ አሻጥር ሰሩብኝ። አሻጥሩን ያደረጉብኝ እኔ በዛ ሰዓት የበታመምኩ ሰአት ስልኬን ይጋ ነበረ ስልኬን ወሰዱና የኔን ዩቲዩብ አካውንት ወሰዱት። ከ13,000 ሰብስክራይበር ላይ ያለው ቤቲ ወሰደችው። በሙ ሊኖርበትም ላይኖርበት ይችላል። ቤቲ ነች እንደዚህ ያደረገችው እና ያንን አካውንት የመጥቼው ያለው እና ከመለሱልኝ፣ ያንን አካውንት ከመለሱልኝ በዛኛው አካውንት የምንገናኝ የሆነ ካልመለሱልኝ፣ ደግሞ በዚሁ አካውንት ይህን አካውንት ለጓደኞቻችሁ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ኮመንት አስተያየት እያደረጋችሁ ይሄ አዲስ አካውንት ስለሆነ ቫይራል ላይወጥ ላይወጣ ይችላል። ይሄ ቪዲዮ ደግሞ ለቤቲም ለአሁኑ እባካችሁ አካውንት ይመልሱልኝ፣ እባካችሁን ምክንያቱም ሁሉንም ነገር ብዙ ብዙ ፋሚሊ ያፈራውበት አካውንት ነው። ብዙ ሰው ሰፖርት የሚያደርገኝ በሱ ነበር። ብዙ ሰው ኮመንት የመመለስበት በሱ ነበር። አሁን ላይ ኮመንት መመለስ አልቻልኩም። ይህ ቪዲዮ ግን ኮመንት ታደርጉልኝ መልሳለሁ። አስተያየት የምትጽፉልኝ መልሳለሁ። እና ውድ ፋሚሊዎች ይህን አካውንት ሼር ቀላ ሁሉም እንዲዳረስ አድርጉልኝ። እኔ በጣም ተጎደውባቸው ፋሚሊዎች በጣም

እኔ ምን አደረግኩኝ? ቆይ ባፈቀርኩኝ ነው እንደዚህ መሰቀያየው? በወደድኳት አበሪያት እንደኖር ባልኩ፣ እኔ በረኪና መጠጣፊ ራሱ ጥፋት ነው። አሁን እንደእያየ በረኪና መጠጣፊ ራሱ ጥፋት ችግሩ አሁን እንደዚህ አደርጋኛም ቢሆን እወዳታለሁ፣ ቤት አፈቅራታለሁ፣ እወዳታለሁ። እና በቃ እኔ የምፈልገው ምንም ከዚህ በኋላ የኔና የሷን ጉድም ሆነ ምንም ነገር መልቀቅ አልፈልግም። እኔም ክሶ የምፈልገው ምን እንደሆነች ለማወቅ እና አብሬያት ለመሆን ነው። በቃ ምን እንደነካ ሌላ ሰው ሆናብኛለች። እኔ እስከዛሬም እንደነገርኳችሁ እስከዛሬ የዋሸሁትም ምን ያልኩትም ክሷ ጋር ለመሆን እኔ ለሷ ብዬ ብዙ ነገር አድርጌያለሁ ኮፋብኝ ቤተሰቦች ናት ይቻል በሚዲያ ተዋርቻለሁ ግን እንደዛም ማድረግ ያለባት ሊገባት አልቻለም እኔ ቆይ ምንድን ነው ማድረግ ያለብኝ እኔ ለሷ ብዬ ራሴን ለማጥፋት እንኳን ሞክር አልቻልኩም ሞት እንኳን አልቻልኩም ለሷ ብዬ እኔ የሆነ ነገር ለአድርግ፣ እስኪ ይሄን አድርግ እና በቃ እሷ ከአንተ ጋር ትመለሳለች ብሉኝ። እኔ አሁንም እወዳታለሁ አፈቅራታለሁ። ይህን ሁላ የምታደርገው ከክፋት እንዳልሆነ አውቃለሁ። በቃ የሆነ ሰው መክሯት ነው፣ የሆነ ሰው መጥፎ ነገር ብሏት ነው እንጂ ቤቲ እንደዚህ የክፋት ነገር የለባትም። ፋሚሊ ሷ የዋለች ቤቲን አውቃታለሁ። ተቃጠል

ፋሚሊ ተጎዳሁባችሁ፣ ተሰቃየ እና አሁንም ቢሆን ቤትዬ፣ እወድሻለሁ፣ አፈቅርሻለሁ፣ እኔ እንድትሆኝ እፈልጋለሁ። እኔና አንቺ በግልጽ እናውራ። በምና ባንቺ ል ሰው አናስገባ። ሁሉ ፀብዬ በጥዬ የሁሉ ነገር እየተባባሰ ነገር እየተጋጋለ ያለው መሀላችን ሰው መግባት ነው። በቃ በኔ እናንቺ መሀል ሰው ይውጣና እኔና አንቺ ብቻ እንነጋገር፣ ችግራችንን እንፍታ። አንቺ አጥቼ መኖር አልችልም። ስለዚህ ዋክሽን አብረሽኝ ሁኝ፣ ዋክሽን ከጎኔ ይሁኝ አለው እንደበይ። አሁን ላይ በጣም ተጎድቻለሁ ያለው ፋንቢ በአሁኑ ግን በረኪን አይደለም መጠጠው በቃ ሌላ ነገር ነው። በቃ እንዳልሙት እንዳልድን ነው መሆነው። በቃ የሆነ ነገር ውስጥ ነው መኪና ራሱ የሚገልኝ ያውን ልዬ መሰለኝ። አይደለም ቢያንስ እንኳን ለእናጤ ልኑርላት። እባክሽ ናችን መጥቼ መኖር አልችልም። እንደት እባክሽን፣ ቢያንስ ለእናጤ ልኑርላት። እኔና ችግራችንን ሚዲያ እናውጣ። እኔና ችግራችንን እንፍታ። ራሳችን የኔና እንጂ ነገር ሰው አይወቅብን። እኔና ብዙ ነገር አርገናል። ብዙ ነገር ችግር አሳልፈናል። ደስታ አይተናል። አሁን በስኬቴ ጊዜ አሁን በስኬቴ ጊዜ አብረሽ መኖር ስትች እባክሽን፣ አትግጅብ። በቃ አብረሽኙ። የቻላችሁ ሰዎች አስታርጉን። እኔ እና እሷ እንታረቅ ነው የምፈልገው። እኔ እሷን አጥቼ ከምንሆን በሞት ነው የሚሻለው። እና የቻላችሁ ሰው ይህንን አድርጉልኝ። ፋሚሊዎች ወዳቸዋለሁ፣ አከብራቸዋለሁ እዚህ በላይ በሽታ ላስታመበት ምንም ነገር ስለማልችል በሽታ ላስታመበት። ይህንን ነው ማለት የምፈልገው። በቃ ሄዳ ቤት አስታርቁ። ሌላ ምንም ነገር አልፈልግም። አለሁልህ ቤቢ፣ ፋሚሊዎች ከጎንህ ነው። ከጎንህ ከጎንህ አለሁልህ ቤቢ። የእንዳንተ መኖር እስኪ ያስፈልግ ሰዋጥቻለሁ ተጎልብቼ ቀርቻለሁ እናንተ ላይ